አምስቱ ህልም ገዳይ ነገሮች። አንደኛ ፍርሃት፦ ሰዎች ህልማቸውን እንዳያሳኩ ሊያቆሙ ከሚችሉ በጣም ወሳኝ መሰናክሎች ውስጥ አንዱ ፍርሃት ነው። ወድቃለሁ ብሎ መፍራት፣ ያልታወቁትን መፍራት፣ የሰዎችን ተቃውሞ መፍራት እና ሰዎች ምን ይሉኛል ብሎ መፍራት። እነዚህ ፍራቻዎች ቆራጥ እርምጃና ኃላፊነትን እንዳንወስድ፣ ወደፊት እንዳንራመድ እና ከምቾት ቀጠናችን እንዳንወጣ ማነቆ ይሆኑብናል። ሁለት ትኩረት ማጣት፦ ለማሳካት ስለምንፈልጋቸው ነገሮች ግልጽ ሀሳብ ከሌለን ወደዚያ ግብ የሚያደርስንን ለመስራት ይከብደናል። አላማችን ጥርት ባለመልኩ ለአእምሮ መታወቅ አለበት። እርምጃ ለመውሰድ የቁርጠኝነት ጉዞ በትኩረት ካልሆነ በቀር እቅዳችንን ማሳካት አንችልም። ሶስት አሉታዊ ንግግር ለራስ ማውራት፣ ከራሳችን ጋር የምንነጋገርበት መንገድ ህልሞቻችንን ለማሳካት ችሎታዎቻችን ላይ ከፍተኛ ተጽዕኖ ያሳድራል። ለዚያ ህልም ብቁ እንዳልሆን ያለማቋረጥ ራሳችንን ስንነግር ወይም በጭራሽ ማድረግ እንደማንችል ስናስብ ተነሳሽነታችን ይቀንስ እና ምኞታችን ላይ ተስፋ የመቁረጥ ስሜት ይፈጠራል አራት አለመጽናት ህልምን ለማሳካት ብዙውን ጊዜ ጠንክሮ መስራትን በራስ መወሰንን እና ጽናትን ይጠይቃል መሰናክሎች ሲያጋጥሙ በጣም በቀላሉ ተስፋ የምንቆርጥ ከሆነ ወደ ግቦቻችን የምናደርገው ጉዞ አሰልች ይሆንብናል አምስት የድጋፍ እጦት ጠንካራና በስርዓት የተቀናጀ የድጋፍ ስርዓት ያለው ጠንካራ አደረጃጀት ህልሞችን ለማሳካት ባለን ችሎታ ላይ ትልቅ ለውጥ ያመጣል። ምንም እንኳን ነገሮች አስቸጋሪ በሚሆኑበት ጊዜም ግቦቻችንን ከሚያበረታቱ ሰዎች ጋር መሆን ሞራል እንድናገኝ፣ በራስ መተማመንና ተነሳሽነት ይሰጣል። ማለትም ህልማችን ሊደግፉ የሚችሉ ሰዎችን ማወቅ ማለት ነው። ስለዚህ ቀድሜ የጠቀስኳቸውን አምስቱን ህልም ገዳይ ነጥቦች አውቀህ ከተንቀሳቀስክ ከዛሬ ጀምረህ በህይወትህ ለውጥ ታመጣለህ። አመሰግናለሁ። ሰብስክራይብ እንዳይረሳ